የሚወዷችሁን ሰዎች ብቻ ብትወዱ እንዴት ምስጋና ይኖራቸዋል? ኃጢአተኞችም እንኳን የሚወዷቸውን ይወዳሉ። መልካም ለሚያደርጉላችሁ ብቻ መልካም ብታደርጉ እንዴት ምስጋና ይኖራቸዋል? ኃጢአተኞችም ያደርጋሉ። እንዴት ይነካታ? እንዴት ያናግራታል? አጸያፊ ነው። ፈጽሞ ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው። ምንም ተስፋ ሳታደርጉም አበድሩ። ያኔ የዋጋችሁ እጅግ ታላቅ ይሆናል። የልዑል እግዚአብሔር ልጆች ትሆናላችሁ። እርሱ ለሚያመሰግኑትና ለክፉዎች ቸር ነውና፣ ሩሩዎች ሁኑ፣ አባታችሁም ሩሩ ነውና።